እንዴት ነኝ? አላማረብኝ? ጥሩ ነው። ከዚህ በፊት እኮ ግን እንደዚህ አልነበረም እና፣ እንዴ ነበር መደ እሱንማ። እኔ ካስታወስኩሽ ደስ አይልም። አቡን የምትናገር ከሆነ ተናገር፣ በእናትህ። ለነገሩ አልፈርድብሽም። ያኔ አብረን ትምህርት ቤት ስንሄድ ስለነበር ቀንተሽ ነው አይደል? እ በማኑ ነው፣ ምቀ ነው። እባክህ፣ በእኔ ነ እኮ አንተም ሰው ነህ ማለት ለዛ ነው እኔ የሚገዛልኝ ነገር ሁሉ ካልተገዛልኝ ብለሽ ስታለቃቅሽ ነበር። አረላሽ እሱ ባንተ አይብስም ነበር ብቻ ልትዋሽኝ እንደውን ማይ ምንድነው ማሸው በእኔ ነገር ትቀኝ እንደነበረ ነዋ። ለዛ ነበራ የሴት ዩኒፎርም ካለበስኩ ብለዘራፍ ስትል ነበር። እንዴ ቢረሳ ቢረሳ ያ ለኔ ተገዛው ቆዳ ጫማ ካልተገዛልኝ ብለሽ ያለቀስሽ ይረሳል? እንደዛ ማያረግኩትኝ ቆዳ ጫማውን ወዶ ስለነበር እሱን ደግሞ ታውቃለህ። በስተመጨረሻ አምነሻል ማለት ነው። አላመንኩም አታምኝም አላምንም እሺ እንግዲህ ውስጥ አቡ ሰምን ጥልና የተሸነፈ ሰው ይቀጣል እንጣል እሺ ልዩ አይነት ይኸው ኧረ እላ- አይተሀል እባክህ እኔ አላየሁም እንደ አይተሀል ቶ እንደውም አላየሁኝም ቶ እንደውም አልጮትም በቃ ይቅርብኝ እሺ በቃ ልድገምልሽ እሺ ልድገምልሽ እዛው ልጅ ነኝ እሺ አይነት እሺ ይኸው ይኸው ተሸነፍሽ የሀቅ አምላክ መሰከረብሽ አሁን እጅሽን ዘርጊ። አልዘረጋም። ዘርጊ። አልዘረጋም። ዘርጊ። አልዘረጋም። እንዴ ዛሬ ያሰብኩትን ነገር ጭራሽ አታውቂ። ደግሞ ምን አሰብሽ? ያንን ነጫጭባ ቀንድ ነው የማስበቅለው። አንቺ ይሄ ነገር ግን ይቀርብሽ። እንዴ ለምን የሚቀርብኝ? እሱ እንደዛ ዘረርጦኝማ አለቀው። ዛሬም ከነሆም ነው። አዎ ዛሬም ድራማ እንድትሰራበት ነው የማደርገው። ግን እኮ ፋሲል እንደዚህ አይነት ነገር የሚደረግበት ልጅ አይደለም። እረ እባክሽ፣ እና ኔ እንደዛ የሚደረግበት ልጅ ለነገሩ አንቺን የመሽደግፈሽን ታውቂና፣ ቲኑ በስልክ እንዳልኩሽ ጆሲ በጣም ሊያመሰግንሽ ይፈልጋል። አያስፈልግም ብዬሻለሁ እኮ እንዴ። ለምን? አንቺ ባትኖሪ ኮ ይሄኔ ጆሲ በዚህ ሰዓት በህይወት ላይ ኖር ይችል ነበረ። ቢችል በትልቅ በትንሽ ወንድም የሚተናኮለውን ነገር እንዲያቆም ከነገርሽ ይበቃል። አታስቤ፣ ከዚህ በኋላ አይደግመውም ግን እኮ እሱም ወዱ አይደለም እንደዚህ ነው ማለት። ከጆሲ ጋር አብረን አይደለም ያደግ ነው። እሱ ክፍለ ሀገር ነበረ የሚኖሩ። ሀይለኛ አባት ነበረው። አባት ነበረው ማለት ለአንቺስ አባትሽ አይደለ? እኔና ጆሲ በእናት ብቻ ነው የምንገናኘው። ግን ደግሞ ክረምት ክረምት ሁሌ ስለሚመጣ ጥሩ ጊዜ ያሳልፈናል። እና እንዴት ወደዚህ ይመጣሻል? ይኸውልሽ ዲቦራ፣ አሁን የማወራውን ነገር ለማንም ተናግሬ አላውቅም እና ሚስጥረኛ እንድትሆን ይፈልጋሉ። ችግር የለው። ያደግኩት ከአንድ ታላቅ እህት ጋር ነበር። በጣም ነበር የምንዋደደው ስልሽ በጣም ከእሷ ጋር ሆነን ቤታችን ሁሉ ሳቅና ጨዋታ ብቻ ነበረ። እናታችን በጣም በነፃነት ነበር ያሳደገች ምንም የብር ችግር ስላልነበረብን እንደፈለግን ነበር እየሆንን ያደግ ነው። የግል ትምህርት ቤት ነበር የምንማረው። የፈለግነውን ነገር እያደረግን ያደግ ነው። ትምህርት ቤት ጠዋትም ከሰዓትም ስንሄድም ስንመለስም መንገድ ላይ እያበድን ነበር የምንሄደው። ገርምሽ ማሚ መኪና እንዲያመላልሰን ብትፈልግም እኛ ግን ይህን ነገር ስለፈለግ ነው እንቢንላት ነበረ። እሷም ትቀበለን ነበር። እሺ። አሁን ሴት ነው ያለችው። ታዲያ የእኛ ነገር መቀየር የጀመረው ፖሚን ካጣናት በኋላ ነው። ካጣናት ማለት ነው። ይሄ ገደብ የሌለው ነጻነታችን አንድ ቀን ለፖሚ መጥፊያ ሆነ። እንዴት? አንድ ጊዜ ፖሚ ከጓደኞቿ ጋር ዴፓር ይሄዳሉ። ከዛ ግን ጨርሰው ሲመለሱ በማይታወቅ መኪና ውስጥ ያሉ ሰዎች ፖሚን አፍነው ይወስዷታል። አዎ ዲቦራ፣ ከዛ በኋላ ፖሚን እንዳይሆን አድርገው መለሷት። ደፈሯት። አዎ ዲቦራ፣ እህቴ ላይ የተጫወቱ እንዳይሆን አድርገው አስቀምጧት። ናቆቃታትቃል ታይዲቦ ዛሬ እንኳን ላውራው እስን ብቻ እኮ አይደለም የሰበሩት፣ እኔንም ጭምር ነው። ቤተሰብ እኮ ተበታተለ። አይዞሽ በቃ ቃል ሁሉም ነገር ለበጎ ነው የሚሆነው። ታይዲቦራ እንደሰማ አይደለም እንደዛ ከሆነ ታዲያ ታለኛስ በጎነት መቼ ነው የሚከፈለው? እንደዛ ሳቂታ የነበረችው ንህቴን ራሷ እንድታጠፋ ካደረገዋት በኋላ ይሄ ነው ክፍያ ታሄዲቦ? ይሄ ለመጓደል። እሺ በቃ ተረጋጊ ቃል። እንዴት ግን ላንቺ ነገርኩሽ። ተረጋጊ ቃል፣ እንኳንም አወራሽኝ። የተወራው ነገር እኮ ይቀላል ታሄዲቦ። የኔ ሲያወሩት ነው እየከበደ ነው የሚመጣው። እንዴት ማለት ይሄንን ነገር ሰው ከሰማው ጆሲና ማሚ አይለቁኝም ምታስቢ ነኝ ለማንም አላወራም እርግጠኛ ነሽ ዲቦ ልመንሽ ይኸው እንደሁም በወንድም ቢመልሻለሁ ከዚህ በኋላ ሚስጥረኛ ሞሽናል አመሰግናለሁ ምንም አይደል አንቺ ብቻ ተረጋጊ እሺ በቃ ልሄድ ደግሞ የካሌብን ነገር ቶሎ ብንጀምረው አሪፍ ነው እሺ እንኳን አንድ ፈቃደኛዎች እንጂ ዛሬም ቢሆን ሄደን ማግኘት እንችላለን እሺ በቃ ኋላ እንገናኛለን። እንጂ እቴ ነገረቻችሁ? አዎ ባለፈው ክላስ ስንመለስ አግኝታ ነኝ የነገረችው። መቼም ከፍቷታል አይደል? በጣም እንጂ፣ እንደ ቤተሰብ እኮ ናቸው። እኔ ግን እነሱን ሳይ ዝምድና በደንብ ብቻ እንዳልሆነ የሚገባኝ ልክነ። አንዳንድ ግንኙነቶች እኮ ከደም በላይ ናቸው እኮ እንደ እኔና እንዳንቺ ማለት አይደለም። የኛማ ከዛ ይበልጣል እኮ። እንዴት ባክሽ። የሆነ ሰው ግን አንድ ነገር ልንገርህ ደስ ይለኛል። ንገሪ። አሁን እኔ እናንተ ወደፊት ባልና ሚስት ስንሆን፣ ምን አሁን አይደለንም ማለት ነው? ወይም ደግሞ ዝም ብለ ስማኛ። እሺ፣ በቃ ዝም አልኩ። በባልና በሚስት መካከል ያለ ግንኙነት ከአባትም፣ ከእናትም፣ ብቻ ከየትኛውም ግንኙነት የተለየ ነው ይላል። እንዴት? የተከበሩ እስኪ አብራሩልን። ያው በየትኛውም ዝምድና ውስጥ የደም ትስስር አለ። እናት ለልጇ ብትሳሳ ደማ ስለሆነ ነው። አባትም እንደዛው። እሺ፣ ባኩት ምን ልትሉ ነው? ቆያል፣ ጨርስ? አንድ ሴት ልጅ ወደ አንድ ወንድ ልጅ ምንም አይነት የደም ትስስር ሳይኖራት ፍቅሯን ተከትላ ስትሄድ በዛ ላይ ደግሞ የደም ትስስር ያለባትን የምትቀርባቸውን ቤተሰቦች ጥላ ስትሄድ፣ አንድ ባልና ሚስት ያላቸው ግንኙነት ልዩ ነው ይላሉ። እንዲ የሚገርም አነጋገር እኮ ነው ይሄ ነገር። ለወንድ ልጅ ይሰራል፣ አሁ ይሰራል። ዛሬ እያወራችን ያለችው የኔው አርግብናት አሁ ይኔ በቅ ያንተ ወርቅኝ ታውቂያለሽ። ልክ እዛ ላይ እንደ ሰማይ የምትበሯ ነጭ እርግቧን እኮ ሆነ እየበረርሽ ብኛለሽ። ከፈለግ አንተ መብረር ትችላለ። አግኝቼ ነውቃ ገ ዲሆነው ዛሬ እንዴት ነው? ሰላም ነሽ? ቀ ብራዘር እንዲህ ፍቅት ብለሽማ ሰላም ባልሆን ነበር። የሚቆጭኝ ይሄ የመጨረሻ ምሽናችን ነው። በቃ ልክ እሱ ሲመጣ ትንፋሽ እንዳጠረው ሰው ከዛማ፣ በቃ ሊያነሳ ሲመጣ አየር ሊሰጥሽ ወደ ከንፈርሽ ጣ እያለ ሲመጣ በጥፊት አጮያለሽ። በጣም ጎበዝ ተዋ በይ፣ በኋላ እና በደንብ እሺ፣ በላይ ሴት እያዋረሻን ወዴት ነው ምትሄጂው? ልቀቀኝ። እስኪ ባለቅሽ ባለቅሽ፣ አንተ ምን ግሮሴ ልጅ አንተ ቢገባ ሴት ልጅ ክብር ናት። እሺ እንከፍ የምን ምስጋና ነው? ሴት ልጅ እኮ እንደዚህ አትደረግም። ምን ታደርገዋለህ? ነይ። እንደውም ቢሮ ሄደሽ መክሰስ አለብሽ። አይ ቅር ለምን፣ አንተ ካለ ይበቃኛል። ምን ማለት ነው? እኔ አውፋያ፣ እንዳንተ አይነት ወንድ ነው የምንወደው ለሴት ልጅ ክብር የሚቆም። ዛሬ የምር ነው ከልብ የገባው ማለት እንግዲህ ዲሉ በጣም አዝናለው፣ ምንም ማድረግ አልችልም። የሚጎድድ ልጅ ነው የሰጠሽኝ። ከዚህ በላይ ልረዳሽ አልችልም። ያለሽ ብቻ ጆሲ ሞተልትኝ እንዳይሆን ምግዲህ ደግሞ ከልብሽኮንድት እንደማትያቃሉ እና ሌላ ምንም የሚያስደስት ዜና አለው። ቃል ኮሻለች። ምኑን? ስለ ካሊ ጉዳይ ነው። የምርሽ ነው ዲቦ? ወይኔ በጣም ደስ ይላል። ቀድሞም እኮ እሷ ልቧ ጥሩ ነው። ያዘው ነገር ይሄን ነገር ነው። ክሎስ ነው ቀን ሰብ ዛሬ ትኖር ነገ አታውቅም። እ ለምንድን ነው የምትጨነቀው? አይቃልዬ ምንድን ነው እንደዚህ መቆዘም? ጆሲ እንደሆነ ከች ይላል። አታስቢ። ቆይ ኑ አሚን፣ ምንድን ነው የምትይኝ? አዝናለሁ ዲኒ፣ እስካሁን ስላደረግኩት ራሱ ይቆጨኛል። ልጅ እኮ እንደዚህ የሚደራግበት ልጅ አይደለም። ቆይ ይሄ ምን ማለት ነው? አንቺ ያምሻ እንደምትታወሪ ታውቆሻል። እንደውም ንገሪኝ ካልሽ ልጁ በጣም ሊተመችኝ። ይሄን ነጫጭ በምኑ ነው የሚመችሽ? ተይ እንጂ ዲኑ፣ ዛሬ እኮ ባይደርስልኝ ኖሮ አልቆልኝ ነበር። ደግሞ ጀግና ነው። ይሄን አልጫ ነው ጀግና የምትዩ? እንግዲህ ላንቺ አልታየሽ ይሆናል። እኔ ግን በጣም ተመችቶኛል። ደግሞ ስላስታወቅሽ ባለውለታ ነሽ ማለት። በቃ የጀመርሽን ከዚህ በኋላ አትጨርሺም ማለት ነው? እንደውም ከቻልሽ አብረን የምንሆንበትን ነገር ብታመቻችልን ደስ ይለኛል። ኖ አሚን። አቤት እንዲማ ጉዳት ሰርኝምሽ